የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የመደመር መጽሐፍ ገቢ በድሬዳዋ አስተዳደር እየተገነባ የሚገኘው የመደመር ቤተ መጽሐፍት አሁን ያለበትን ደረጃ ወደ ውስጥ ገብተን የስራ እንቅስቃሴውን የምንከታተል ይሆናል። ቆይታችሁን ከኛ ጋር አርጉ፣ ተከታተሉ

ተመራማሪዎች ለተማሪዎች፣ ህፃናት፣ የአካል ጉዳት ላላቸው፣ ለአይነ ስውራን በአጠቃላይ ሁሉን አቀፍ ለሆኑ አገልግሎት ለመስጠት የተዘጋጀ ቤተ መጽሐፍት ነው። ውስጥ ከገባን እንግዲህ ችን ነገር ያዛት ላይብረሪ ዋናው ወደ ላይብረሪ ከመግባት በፊት ያለ ኮሪደር ነው። ይሄንን አሁን እንዲህ በምታየው መልኩ ሳይሆን በኋላ ላይ መቀመጫዎች ይዘጋጁለታል። ኮሪደር ላይ ተራ የሚጠብቁ እዚህ ይቀመጡበታል። የሚወያዩ ሰዎች እዚህ ላይ ብቻ አይደለም እዛ ላይ ደሴቱ ላይ ይቀመጣሉ። ይሄ ደረጃ ሙሉ ደረጃ ያልቃል። ያን ጊዜ ይሄ ሁሉ መቀመጫ፣ መወያያ፣ የግሩፕ አሳይመንት መስራት የሚሆነው በዚህ በምታየው እዚህ ጋር ዩኒቨርሲቲ አለ። በዚህ በጀርባችን ደግሞ የቲቬት ኮሌጅ አለ። እዚህ ሀይ ስኩሎች አሉ። በዚህ ሀይ ስኩሎች አሉ እና በቦታ አንጻር ስታየው ትክክለኛ የሳይት መረጣ የተደረገበት ሳይት ነው። ተግባሩንም በሚገባ እንዲወጣ ተደርጎ ነው የተሰራው። ለድሬዳዋ የአየር ንብረት ተስማሚ የድሬዳዋ የህዝቡ ጸባይ የህዝቡ ያኗኗር መንገድ እንዲሆን ተደርጎ ነው የተሰራው። ገብተናል እንግዲህ፣ አሁን ላይብረሪ ውስጥ ገብተናል። እነዚህ ፓርቲ ምንሻልኩ ይሄ ላይብረሪው አካል ነው። እዛ ጋር ሪሴፕሽን ይኖራል። ይሄ ሎቢ ነው። በቃ ትራንስ ሎቢ ነው። ወደዛ ቦክስ ሸልፎች ይኖራሉ። ወደዚህ የህፃናት ሴክሽን የዴይ ኬር ይኖራል። ይህችን ሎቢዋን ሆን ላሳይ። ይሄ እንግዲህ ማንበቢያ ቶታሊ የማንበቢያ ክስፍራውን የሚሆነው አሁን ፈርኒሽ ዲሆን ያለው ኮንትራክታችን ፈርኒሸርን ፈርኒቸርንም ይጨምራል ለፈርኒሽ እናረጋው። በዚህ ጋር ቡክ ሼልፎች እዚህ ቡክ ሼልፎች እንዳለ፣ ወለል ላይ የምታይው በሙሉ ፓወር ፕለግ ለማድረግ ኢንተርኔት ለመጠቀም ቻርጅ ለማድረግ የሚጠቀሙባቸውን ወለሎች ነው የምታየው። ሁለት ደረጃ አለ። አንደኛው ስፓይራሉ ነው። አንደኛው አሁን የወጣንበት ነው። ይህንን ይመስላል። ምናልባት ከሀርድ ኮፒዎች ባሻገር የኢላይብረሪ ሀሳብ ያደረገ ያ እሱም እሱንማ ማ ካላደረገ ምን ሰራ ነው። አሁን እያንዳንዱ አሁን እንዲህ አይዞሌት አድርገን ይሄ እንትን ነው አለ በኤቭሪ ፍሎር ላይ ኮኔክሽን አለን ኤቭሪ ፍሎር ላይ ሰዎች ኢንተርኔት አክሰስ እያደረጉ የኢቡክ አክሰስ እንዲያደርጉ የሚያስችላል። ይሄ እንግዲህ በኋላ የምናደርጋቸው ኢንፍራስትራክቸሮች ናቸው። ድሬዷ ላይ ምን ይጨምራል ትላለህ? አሁን እንግዲህ ድሬዳዋን እንጥል አድርገን ሳናይ እንደ ሀገር ካየነው፣ ያው ማንበብ በጣም በጣም በጣም የህብረተሰብን ሁኔታ ይቀይራል። ስለዚህ እንዳያነቡ ምክንያታቸው ብዙ ነው፣ ለተማሪዎች ለሰዎች። እኔ እናንተ ብንሆን ቤታችን ከምናነበው ይልቅ ላይብረሪ ብናረብ የበለጠ ኮንሰንትሬትሽን እናገኛለን። ስለዚህ የማንበቢያ ምክንያት ነው የምንፈጥራቸው፣ ወይም ስንፍናን ቻሌንጅ እናደርጋለን። በቃ ይኸው ማንበቢያ ቦታ አለ እኮ አይመችም ካለ የሚመች ቦታ እኮ ፈጥረን። ላመስግን እና ልጨርስ። አይ ቲንክ የእኛ ስታፎች እንደምታያቸው በጣም በጣም ሰልፍ ለሶ ነው። ያለ ድካም ነው እየሰሩ ያሉት። በጣም በጣም ባለውለታቸው አለብኝ እኔ በጣም በጣም ፊል አደርጋለሁ የእነሱን ድካም ምናምን ስንታይ እንዲሁ ቆመ እንኳን ዞር ዞር ለማድረግ በሚከብድ ሁኔታ እየደከሙ እያመሹ ያለ እረፍት እየሰሩ ስለሆነ እነሱን በጣም አመሰግናለሁ። ይህን እድል ለሰጡን አስተዳደሩ አመራሮች፣ ክቡር ከንቲባውን፣ ሌሎችንም አመራሮች በጣም እናመሰግናለን። ከሁሉም በላይ ደግሞ እንግዲህ መጽሐፍ ጽፈው ግዴታ የለባቸው ባሩ እንዲ ካላረገ የሚል ጆብ ዲስክሪፕሽን ውስጥ የለም። እና ክቡር ጠቅላይ ሚኒስትሩ መጽሐፍ ጽፈው ይሄ ኢኒሽየቲቭ እንዲመጣ በማድረጋቸው እኛ ጋር እንግዲህ ላይብራሪ የተሰራው በጣም ደስ ይለናል። ላይብራሪ መሰራቱ ሌላ ቦታ ሎጆች ተሰርተዋል፣ መዝናኛዎች፣ የቱሪዝም ማዕከሎች ተቋቁመዋል። ለእኛ ደግሞ በጣም ደስ በሚል ሁኔታ የሁሉም ምንጭ የሆነውን ላይብራሪ ነው የሰሩትን እና በጣም በጣም አመሰግናለሁ። አሁን እዚህ ያው የግራውንድ ፍሎር ላይ የሚባለው ወለል ላይ ያለ ነው። አሁን የቆምንበት ቦታ ኦፕን ዳውን ቦታ ነች፣ ግሪን ኤሪያ እና የተወሰኑ ጋዜጣ ምናምን ማንበቢያ የሚሆን ቦታ ነው። ትላልቅ ሰዎች አረፍ ብለው ዘና ያሉ የሚያነቡበት ቦታ ነው። አሁን ወደ ፍረስ ፍሎር ውጣና ያሉትን እናያቸዋለን። በዚህ በኩል ተጨማሪ የንባብ ኤሪያ ነው። ለዓይነ ስውራን የሚሆን የማንበቢያ ቦታ ነው ዲፋይን የተደረገው እዛ ጋር ሙሉ መደርደሪያ ይኖራል። አጠቃላይ ሰፊ የሆነ መደርደሪያ ይኖራል። የመጽሐፍ ሼልፍ በዚህ በኩል ለዚሁ ስፔሲፊክ እንዲሆን ማለት ነው። የራሱን የቻለ ዘመናዊ ሊፍት ስላለው በቀላሉ ለመጠቀም እንዲያመቻቸው ተደርጎ የተሰራ ነው። አሁን የህንፃው ሶስተኛ ፎቅ ላይ ነው የደረሰ ነው። በደረጃችን እንደመጣን ያው በስተግራ በኩል በሚያነቡ ሰዎች በግልና በግሩፕ ማጥናት የሚፈልግ ሰው ስለሚኖር እነሱ የሚጠቀሙበት ቦታ የተለየ የተዘጋጀ ቦታ አለ። እዚህ ጋር ያው በየግላቸው የሚጠናበት ታሽ ጋርም እንዳለው ይሆናል። እነዛ ክፍሎች የምናያቸው። ግን በግሩፕ ዲስከስ ማድረግ የሚፈልጉ ሰዎች ካሉ ስፔሲፊክ ለነዛ ሰዎች የተዘጋጁ ቦታዎች አሉ። እየገቡ ዲስከስ እያረጉ ያሉትን ነገሮች ተወያይተው ያው የሚፈልጉት ነገር ማድረግ ይችላሉ። ይሄን ያለው ምናልባት እዚህ የሚያጠኑ ተማሪዎች ቢሞቃቸው ቢጨንቃቸው ነገር ቢኖር ወጣ ብሎ ሬሽ የሚያደርጉባቸው አሁን ለምሳሌ በየፍሎሩ በተለይ ሰርድ እና ሰከንድ ፍሎር ላይ የራሱ የሆነ አውዶር ማንበቢያ ቦታ አለው። አሁን ቅድም እንዳየነው ውጭ ላይ አንባቢያን ውጭ ላይ ቁ ሙቀቱን ያው ሬጉሌት እንዲያደርጉ እዚህ ላይ ተቀምጠው የአውትዶር ማንበቢያ ቦታ አለች። ይሄ ሰርድ ፍሎር ላይ ያለ ማንበቢያ ቦታ ነው። እዚ ጋር ከዚህ ላይም ሆነን ማየት እንደምንችለው እዚሽ ጋርም ያው አዎ ተጨማሪ አሁን እዚ ጋር ሼድ ይኖረዋል ራሱን የቻለ ሼልተር ይኖረዋል። አውትዶር የሼድ ስራ ይኖረዋል ተጨማሪ እዚሽ ጋር እንደምናያት ሰፊ የሆነ ማንበቢያ ቦታ አለ በዚህ በኩልም በዛኛው በቀኝ በኩልም ተመሳሳይ የሆኑ ያው ኤሪያቸው የተለያየ ቢሆንም ውጭ ላይም መጠቀም እንዲቻል ተደርጎ ነው የተሰራው አጠቃላይ ያለ ማለት ነው። በደንብ ያማከለ ነው። አሁን እንደምታየው ጸሐይ በዚህ በኩል ምንም የለም። ምክንያቱም ህንጻው እራሱ ሲሰራ ለዚህ ታስቦ ነው የተሰራው ጥላ ነው። ማንኛውም ሰው መጥቶ ውስጥም ውጭም መጠቀም እንዲችል ተደርጎ ነው የተሰራው። ሴክሽን ስንገባ እዚህ ጋር ያው የህፃናት ያነቡበት ክፍል ይኖራል። ያው ምክንያቱም ህፃናት ያው የተለየ ቦታ ስለሚያስፈልገው በዚሽ በኩል ስንገባ ሰፋ ያለ ህፃናት የሚያነቡበት ክፍል ይኖራል። ለራሳቸው በሚመጥን ሳይዝ ፈርኒቸሩ ይዘጋጅላቸዋል። አጠቃላይ ለነሱን አፍራክት ያደርጋሉ የሚባሉ ነገሮች በሙሉ ዲኮሬሽን፣ ሁሉም ነገር ይኖረዋል። በህንፃው በሌፍት ሳይድ በኩል ስንወጣ እንደምታየው በጣም ዲፕ የሆነ ጥላ ያለበት የማንበቢያ ቦታ ነው ይሄኛው። እዚህ ጋር የቡና መጠጫ ቦታ ምትሆናለች። እያነበበ ያለ ሰው መነጋቃት ይፈልግ ኮፊ ኮርነር አለች። ይሄ ቆንጆ የሆነ እንግዲህ እንደምታየው ጥላ የሆነ የማንበቢያ ቦታ ነው። ግሪን ኤሪያዎች ይተከሉበታል። በፖቶዎች ምናምን በደንብ ይኖሩታል። በኋላ ፊኒሽንጉ ጥሩ ይሆናል ብለን እናስባለን ነው አሁን ዝም ብሎ በረንዳ ብቻ አይደለም፣ በእኛ ኬዝ በረንዳ ብቻ አይደለም። መቀመጫዎችም ይኖራቸዋል። ከእንጨት የተሰሩ መቀመጫዎችም ይኖራቸዋል። አጠቃላይ የማንበቢያ ቦታ ይሆናል ማለት ነው። በሕንፃው ላይ ያው አጠቃላይ በአራቱ ኮርነር ላይ የተለያዩ ቤቶች አሉ። አሁን እዚህ ጋር በግራ በኩል የምናየው የካፌቴሪያ አገልግሎት የሚሰጥ አንድ የተሰራ ብሎክ ነው። ይሄ ካፌቴሪያ ያው ለውጭም ላሉ ሰዎች በዛ በኩል መግቢያ በር ስላለው ለውጭም ላሉ ሰዎች ሁለተኛ ደግሞ በህንጻውን የሚጠቀሙ ለሚያነቡም ሰዎች አገልግሎት የሚሰጥ ነው። በዚህ በቀኝ በኩል ደግሞ እዚህ ጋር የውጭ መጸዳጃ ቤት አለ። አጠቃላይ ካፌቴሪያውም ወይም ደግሞ ግቢው ላይ አገልግሎት የሚሰጡ የተለያዩ ባለሙያዎች ኖሩ ስለሚችሉ ለነሱ የመጸዳጃ የተሟላ መጸዳጃ አገልግሎት ይኖራል። በተጨማሪ ግን እዚኛው ጋር ለውጭ አገልግሎትም ለሚያነቡትም አጠቃላይ እንዲሆን ተደርጎ የቡክ ስቶር አለች። ስቴሽነሪ መሸጫም አጠቃላይ የሚያስፈልጉ ነገሮች መሸጫ እንዲሆን ተደርጎ በህንፃው በፊት ለፊት በኩል በግራና በቀኝ ሁለት የተሰሩ የቡክ ስቶሮች አሉ። አሁን ይሄ በደንብ ተስተካክሎ ሲያልቅ በኋላ ማንበቢያ ቦታዎች እዚህ ጋር ደረጃዎችም ይኖራሉ። ግሪን ኤራዎችም አሁን የተጀመሩ አሉ እንዳያችሁት። ግሪንኤራዎቹም አጠቃላይ ሲያልቁ ጥሩ የሆነ አውትዶር ማንበቢያ ስፍራ ይፈጠራል ብለን እናስባለን። ከዚ አሁን ከተሰራ አይቀር ሰብተል ሁሉም ነገር የሚያስፈልገው ነገር በደንብ ጥናት ተደርጎ የሚያስፈልገው ነገር በሙሉ ቢሰራ የተሻለ ነው በሚል ሁሉንም ነገር ለማካተት ሞክረናል። መጪው የድሬዳዋ ትውልድ ምን አይነት ትውልድ ይሆናል ታስቢያለሽ? ከዚህ ቤተ መጽሐፍት ግንባታ በኋላ ያው አመዛዛኝ ትውልድ ይፈጠራል ብዬ አስባለሁ። እንዲሁ ዝም ብሎ በውር ድር መሄድ ሳይሆን ሰው ባነበበ ቁጥር አይምሮ ይሰፋል ይባላል ምናየውም ነው። ማስተዋልም ይጨምራል፣ መረጋጋትም ከሶስት ነጻም የሆነ ትውልድ ይፈጠራል ብዬ አስባለሁ። እዚህ የትውልድ አሻራ ያረፈበት ነገር ላይ እናንተ ተሳትፏል በመስራታችሁ ምን ይፈጥ እውነት ለመናገር ያው እድሉን ማግኘት እራሱ አንድ ትልቅ ምንድነው መባረክ ብለው ይቅለኛል። ምክንያቱም ይሄንን እድል ባናገኝ እኛም ያለንን አውትፑት ማሳየት አንችልም ነበር ብዬ አስባለሁ። እኛ ስር ያሉ የድርጅታችን ሰራተኞችም ሙሉ ለሙሉ ይህንን ለማስተግበር ቀንና ሌሊት ታከተን ሰለቸን ሳይሉ እየሰሩ ነው ያሉት። ለዚህም ያው ምስጋናዬን አቀርባለሁ። አጠፊ ማብራሪያ ስላስ ጎበኛችሁ ቤታች እና በጣም ነው የማመሰግነው። በቀጣይ ጊዜ ደግሞ ተመልሰን የምንገናኝ ይሆናል። ለነበረው ቆይታ ን ተመልካቾቻችን እንግዲህ ፕሮግራማችን ይህን ይመስል ነበር። በመደመር መጽሐፍ ሽያጭ እየተገነባ የሚገኘው የመደመር ትውልድ ቤተ መጽሀፍት አሁናዊ ሁኔታ ይህን ይመስላል። እንግዲህ ይህ ቤተ መጻሕፍት ሲጠናቀቅ በአስተዳደሩ ያለውን የንባብ ባህል በመቀየር ጠያቂ፣ መርማሪ እንዲሁም ከሱስ ነፃ የሆነን ትውልድ ለመፍጠር ጉልህ ሚና እንደሚጫወት ከነበረን ቆይታም ለመረዳት ችለናል። እንግዲህ ይህ ቤተ መጻሕፍት በመደመር መጽሐፍ ሽያጭ ይገንባ እንጂ ዞሮ ዞሮ የድሬዳዋ አስተዳደር ሁሉ ህዝብ መጠቀሚያ መገልገያ ንብረትም ጭምር ነውና ከዚህም በኋላ በሚኖሩ ነገሮች ሁሉ የድሬዳዋ ወዳጆች ተወላጆች ለዚህ ቤተ መጽሐፍት የሚያስፈልጉትን የመጽሐፍ ግብዓቶች ደግሞ በመላክ እንዲሁም ደግሞ በመምጣት በአካል በማስረከብ የዚህ ታሪካዊ አሻራ አካል እንዲሆኑ እኛም ከወዲሁ ጥሪያችን እናቀርባለን። አሁን ደግሞ የምንገኘው የድሬዳዋ አስተዳደር በመደበው ሙሉ ወጪ እየተገነባ የሚገኘው የሲቪክ ማዕከል ወይም ሲቪክ ሴንተር የሚባለው ቦታ ላይ ነው። እንግዲህ የአስተዳድሩ እንግዲህ የድሬዳዋ አስተዳደር ሜጋ ፕሮጀክቶች ብሎ ከያዛቸው ውስጥ አንደኛው ይህ የሲቪክ ማዕከል ነው። በርካታ አገልግሎቶችን ለመስጠት ታስቦ እየተገነባ የሚገኘው የሲቪክ ማዕከል አሁናዊ ሁኔታ በምን ደረጃ ላይ እንደሚገኝና ስለሚሰጣቸው አገልግሎቶች ወደ ውስጥ ገብተን የምናይ ነው የሚሆነው። ከእኛ ጋር ቆዩ ጓን ደህና ቆየኝ እንዴ እንደ ወንድም ሰላም ነው። ሁሉ ሰላም ድሬዳዋ አስተዳደር የሲቪክ ሴንተር ግንባታ ፕሮጀክት ሳይታችን ጓን ደህና መጣ ተራራሽ ከሚገኙ ሜጋ ፕሮጀክቶች መካከል አንዱና ትልቁ በሆነው የሲቪክ ሴንተር ግንባታ ፕሮጀክት ላይ ነው። ይሄ አሁን እያለፍንበት የምንገኘው ኤሪያ የፐብሊክ ሎቢ እንለዋለን። በዚህ በኩል ቢዝነስ ሆል አለን፣ ከ500 እስከ 500 ሰው እና ከዛ በላይ ማስተናገድ የሚችል። በዚህ በኩል ደግሞ ፐብሊክ ካፍቴሪያ ይኖረናል። በቀጣይ ተሰብሳቢዎች የተለያዩ ሰርቪስ አገልግሎት የሚያገኙ አካላቶች ይህንን አገልግሎት የሚያገኙበት ማለት ነው። እነዚህ ኤሪያዎች ላይ ድሬዳዋና አካባቢዋን የሚገልጹ የተለያዩ የስዕል ስራዎችም በውስጡ የሚይዝ ይሆናል ማለት ነው። እንግዲህ በማዕከሉ ላይ በሁለት በኩል ለአሳንሰሮች አሉ፣ ወይም ሊፍቶች አሉ። ቤዝመንት አለን በተለይ እዚህ ከበታቻችን ላይ የሚገኘው ቤዝመንት ላይ 207 መኪናዎችን በአንድ ጊዜ ማስተናገድ የሚችል ዘመናዊ የፓርኪንግ ሎት ያለው በካርድ የሚሰራ ነው ማለት ነው። አሁን በዋናነት እንግዲህ ይህን ህንፃ ሲቪል ወርኩን እስከ 95 በመቶ ያለውን ጨርሰናል። የቀረው በአዲስ ኮንትራክትድ የገባንለትን የኢንቴሪር ዲዛይንና የዲሴን የዲጂታል ኮንፈረንስ ኔትወርኩን ሲስተም የመስራት ስራዎች ናቸው ማለት ነው። ይሄ እንግዲህ ፐብሊክ ኤሪያው ላይ እዚህ አካባቢ የድሬዳዋን ማፕ የምናኖርበት ሰዎች አረፍ ብለው የሚጫወቱበት ሁኔታዎች ይኖራሉ ማለት ነው። እንግዲህ አንዱ ይሄ ፕሮጀክት ለድሬዳዋ ይዞልን የመጣው ነገር ብለን የምናስበው የድሬዳዋን የኮንፈረንስ ቱሪዝም ተወዳዳሪነት አቅም ማሳደግ። እዛ ጋር የምንመለከተው ጂፕላስቱ የላይብረሪ ነው። በአንድ ጊዜ እስከ 800 ሰው ማስተናገድ የሚችል ላይብረሪ ያለን ከዛ ጋር ሆነን የተመለከት ነው። ጂፕላስቱ ላይብረሪ ይህን ይመስላል። እዚህ ላይ እንግዲህ በዋናነት ሁለት ዋና ዋና ስራዎች ይከናወን። አንደኛው ከዚህ በፊት የነበረ ኮንትራክተር ያልጨረሳቸው ስራዎች የሪሜኒንግ ወርክ የምንላቸው እነሱን የማጠናቀቅ ስራዎች ይከናወናሉ። ሁለተኛ ደግሞ የኢንቴሪየር ዲዛይንና ፈርኒሽንግ ስራዎች ደግሞ ሙሉ ፈርኒሽድ ማድረግ ወንበር፣ ሼልፎች፣ ሌሎች ነገሮችን ፕሮቫይድ የማድረግ ስራዎች ይከናወናሉ። ይህንን እንግዲህ አንዱ ለየት የሚያደርገው አንደኛ ኢኮሎጂካሊ እንዲስማማ እዚጋ የግሪነሪ ፓርቲ ይኖረዋል። ሁለተኛ ደግሞ ዴይላይት በጣም የቀን ብርሃን እንዲያገኝ ደግሞ በዋናነት የስካይላይት ሲስተሞች ተጠቅመናል። ስለዚህ ቀን ቀን ታይም ላይ መብራት ሌሎች ነገሮች መጠቀም ላያስፈልገን ይችላል። በዚህ ስካይላይት ብርሃን መጠቀም ያስችለናል ማለት ነው። ከድሬዳዋ የአየር ሁኔታ ጋር ተያይዞ ደግሞ ሙቀት በጣም ያስቸግር ከመሆኑ ጋር ተያይዞ ደግሞ ሰዎች በሙቀት ምክንያት የማንበብ ፍላጎት ዝ እንዳያጡ በዋናነት የትላልቅ ሜካኒካል ኤሲ ሲስተሞች ተገጥመውለታል። እንዲሁም ደግሞ ነፋሻማ የሆኑ ደግሞ የመስኮቶች ደግሞ ሲስተሞችም በዚህም በዛም እንዲኖሩት የተደረገበት ሁኔታዎች አሉ ማለት ነው። የሚገኘው ብሎክ 3 ላይ ነው። ብሎክ 3 3 ብሎኮችን የያዝ ሲሆን ሁለት ሺ ሁለት መቶ መሰብሰቢያ አዳራሽ 500 እና 300 300 ሲኒማ ነው። ይሄ የምንገኝበት ክፍል ማለት ነው። ይሄ ክፍል በዋናነት እና ሰርቭ የሚያደርገው ፐብሊኩን በሲኒማነት ነው። ዘመናዊ ሲኒማ ሲስተም ይኖርናል እዚህ ላይ መቀመጫዎቹ፣ ሌሎች ነገሮችም በደንብ ፐብሊኩን ሰርቭ ሊያደርግ በሚችል መልኩ አንዱ እንግዲህ በከተማችን ውስጥ የሚስተዋለው እጥረት የሲኒማ ቤት እጥረት ነው፣ እና እሱን ችግር ይፈታል ብለን የምናስበው ነው። በዋናነት ስክሪኑ የሚቆሙባቸው ግድግዳዎች፣ ይሄ ወንበር የሚቀመጥበት ስፔስ በሙሉ ተጠናቆ አልቋል። በዋናነት ክላዲንግ የሚሰራበት ግንቡ ሳውንድ ፕሩፎች፣ ሌሎች ነገሮች የሚደረጉበት የብረቱ ክላዲንግ አልቋል። አሁን እዚህ ውስጥ የሚገቡ ማቴሪያሎችን ማስገባትና የሲሊንግ ስራዎችን ማከናወን እንዲሁም ደግሞ የዲጂታል ኮንፈረንስ ኔትወርክና ፈርኒሽንግ ስራዎችን ማከናወን ብቻ ነው የሚቀርባት። ዋናው የሲቪል ወርክ አጠቃላይ ነገሮች የተጠናቀቁበትና ኢንቴሪየርና ዲሲን ሲስተም ወይም ደግሞ ይሄ ዲጂታል የሲኒማ ሲስተሙ ማስገባት ነው። ይሄ ሲኒማ እንግዲህ በዋናነት ሌላ ጊዜ ደግሞ ከሲኒማ ውጭ ላለ ፐርፐስ ስንፈልገው ደግሞ ቴብል ፕሮቫይድ አድርገንለት መሰብሰቢያ አዳራሽም ልናድርገው የምንችልበት መልቲ ፐርፐዝ የሚሆንበት አጋጣሚ አለ ማለት ነው። ይህ ደግሞ የምንመለከተው ይህ ክፍል ደግሞ አምስት መቶ ሰዎች የሚያስተናግድ መሰብሰቢያ አዳራሽ ነው። ኪነጥበብም እንዲበለጽግበት ደግሞ የተለያዩ ኢቨንት፣ የስነ ጽሁፍ ምሽቶች፣ የተለያዩ ነገሮችን ደግሞ ማስተናገድ እንዲችል ደግሞ የተለያዩ የላይት ሄድ ላይት ሲስተሞችንም አብሮት ፕሮቫይድ የተደረገለት ስለሆነ አይድል ሊሆን የማይችል ቦታ ነው ማለት ነው። በቀጣይ አሁን የምንገኘው 2236 ሰዎችን መያዝ የሚችል ትልቁ የመሰብሰቢያ አዳራሽ ላይ ነው። ይህ አዳራሽ እንደምትመለከተው እዚህ ጋር ስቴጅ ፕሮቫይደር፣ ለምሳሌ እንደ አፍሪካ ሕብረት ያሉ ሃይራርኪ የሚፈልጉ ስብሰባዎች ሲኖሩ በዚህ አይነት መንገድ ስብሰባዎቹ ይከናወናሉ። አብዛኛዎቹ ደግሞ እኛ ሀገር ስብሰባዎች ደግሞ ስቴጅ ፍላት ስቴጅ ስለሆኑ በዛው መልኩ ደግሞ የሚገጣጠምና ፍላት የሚሆን ደግሞ ስቴጅ መልኩ የሚሆንበት አይነት አለው። እዚህ ላይ ሶስት ስክሪኖች በቀጣሚ 18 ካሬ ስክሪኖች ሶስት፣ ለሁሉም ሰው ሁሉም አንግል እንዲያየው ፕሮቫይድ ይደረግለታል። በጣም ውስጡ በዋናነት ትልቁ ነገር እዚህ ላይ የተጠቀምናቸው ነገሮች የሲመልታኒስ ትራንስኦልሞስት ማይክሮፎኖቹ እስከ 164 ቻናል ድረስ የሚሰራ ቢሆንም እኛ ስድስት ቻናሎችን ወይም ስድስት ቋንቋዎችን ሲመልታኒስሊ ትራንስሌት እንዲያረግ ታሳቢ ተደርጎ እየተሰራ ነው። እላይ ሶስት ሶስት ክፍሎች ስድስት የትራንስሌሽን ሩሞች በቀጣይ የሚኖሩን ይሆናል። እላይ ኮንትሮል ሩሞች አሉን። የቮቲንግ ሲስተም አለው አግሪ ዲስአግሪ እና ኦብስቴን ብለህ ልትመርጥ ምትችልበት። ስለዚህ ሰው እዚሁ ቁጭ ብሎ የሚመርጠው አካል እዚሁ ስክሪን ላይ ዲስፕሌ ይሆናል ቮት እያደረገ በእጁ ማይክራፎን ላይ እዚሁ ለ ወደ አንድ ሺህ ወንበሮች ላይ ማይክራፎኖች ስለሚኖሩን እነዛ ወንበሮች ላይ የሚኖረው ማይክራፎን ላይ በቀጥታ የሚመርጥበት ሁኔታዎች አሉ ማለት ነው። በጣም ሀይ ሪዞሉሽን ካሜራዎች አዳራሽ ውስጥ አሉ። ይሄ ከሚቲንግ ማኔጅመንት ሲስተሙ ጋር ኢንተርግሬት አድርጎ ሰዎች ላይቭ ትራንስሚት እንደዚህ ሚዲያዎች ማድረግ ስትፈልጉ እንግዲህ ቀጥታ ከዚህ ተኮኑ ምንም ዲቫይስ ማምጣት ሳያስፈልግ ላይፍ ስርጭት ማድረግ እንዲቻል በዛ መልኩ እየተሰራ ያለበት ሁኔታዎች ነው ያሉት፣ ማለት ነው። አንዱ እንግዲህ ይሄንን አዳራሽ እንግዲህ ልዩ የሚያደርጉት ነገሮች የተጠቀሙ የተጠቀምና ቀጣይ የምንጠቀማቸው ቴክኖሎጂዎች ወይም የሚገጠሙለት ቴክኖሎጂዎች ናቸው። ስለዚህ አሁን የምንቀጥለው ወደ ቪአይፒ ሳሎን ማረፊያና መስተንግዶ ማድረጊያ ክፍል ነው። እንደዚህ አይነት ትልልቅ ስብሰባዎች ሲኖሩ የቬሪ ኢምፖርታንት ፐርሰኖች ይመጣሉ። ስለዚህ የራሳቸው የሆነ ፓርኪንግ ኤሪያ ያለው እንደዚህ አይነት ትልልቅ ዓለም አቀፍ ስብሰባዎችን ታስተናግድ እንደዚህ አይነት ቦታዎች ፕሮቫይድ እንድታደርግ ስለሚጠበቅ ወደ እሱ ቦታ ነው። ስለዚህ ወደ መሰብሰቢያ አዳራሹ ከመምጣታቸው በፊት እዚህ የሚያርፉበት ሁኔታ አለ ማለት ነው። በዋናነት ክፍሎቹ አጠቃላይ ደግሞ በኢንተሪየር ዲዛይናቸው ምን ይመስላል የሚለውን ከዚህም ቦርድ የምንመለከት ይሆናል ማለት ነው። በዋናነት ሳይቱ አራት ቦታዎችን ይዟል። ሳይት ወርክ አለው ብሎክ ዋን፣ ብሎክ ቱና፣ ብሎክ ስሪ ቅድም ያስረዷቸው በዚህ መልኩ ነው። ኢንቴሪር ያለ ህንፃውን መመልከት የሚቻለው አሁንም ባለበት ይዞታ ይሄ ይህንን የሚመስልበት ሁኔታ አለ። በዋናነት 44ሺ ካሬ ላይ ያረፈ ና ህንፃው ደግሞ ግቢው ማለት ነው። ህንፃው ደግሞ 14ሺ ካሬ ላይ ያረፈ ነው ማለት ነው። ይሄ እንግዲህ ያለው ቅድም እናንተ የገባንበት የሎቢ ኤሪያ ቀጣይ ሲጠናቀቅ የሚኖረው እይታ ነው። ይሄ ድሬዳዋ ካርታ ይኖርበታል ያልኩት ቦታ ነው። ሰዎችም አረፍ ብለው እንትን የሚሉበት ይሄ ቢዝነስ ሆላለን እንደዛው፣ ብሎኳን ላይ ሙዚየሙ ከላይ አንደኛ ፎቅ ካፌ ኤንድ ሬስቶራንቶቹም በዚህ መልኩ ፕሮቫይድ የተደረጉበት ነው። ይሄ ሙዚየሙ ነው የምናየው ማለት ነው። ይሄ ላይብረሪ እንግዲህ አሁን ዋን ስትራክቸር አልቋል። ስለዚህ ይሄ ኢንቴሪየር ዲዛይን ነኝ ነው ምን ባለ 50 ደግሞ ሚቲንግ ሩሞች፣ ባለ 400 ሚቲንግ ሩሞችን በተመሳሳይ፣ እንዲሁም ደግሞ ኤግዚቢሽን ሆሉ ያለው በተለይ በከተማችን ሳሊያኖች ምናምን በርካቶች ተሰጥኦ ያላቸው አካላቶች አሉ። ይሄን ሊያሳዩ የሚችሉበት ደረጃውን እየጠበቀም የሚመጥን የለም። ስለዚህ ከኛም አልፎ አጉራባች ሀገሮች ላይ ያሉ እንዲሁም ደግሞ ከመዲናችንም አዲስ አበባ የሚመጡ አካላቶች በዘመናዊ መልኩ ዲስፕሌይ ቦርድ ሊያደርጉ የሚችሉበት የአርት ጋለሪም በውስጡ ኤግዚቢሽን ሩሞች የያዘበት ሁኔታ ለይሄ 2200 ሰው ይዘው አሁን በጣም በግንባታ ላይ ስላለ በስካፎልዲንግ ስለሞላ ነው። በተመሳሳይ መልኩ እንደዚህ አይነት ሲጠናቀቅ እይታ ይኖረዋል። ለኛ አምስቱ ቅድም የገባንባቸው ክፍሎችና ሲኒማውም ይሄንን የሚመስል ይሆናል ማለት ስለዚህ በከተማችን ያለ የፐብሊካችን ኢንተረስት ሰርቭ የሚያደርግ የባህል ማዕከላት በውስጡ የያዘ በተመሳሳይ ደግሞ ከተማችንን ወይም አስተዳደራችንን በኮንፈረንስ ቱሪዝም ተወዳዳሪነት የሚያሳድግ ፕሮጀክት ነው ማለት ነው። ምናልባት ሚኪ የመጨረሻ ጥያቄ ድሬዳዋ በርካታ ወጣቶች ያሉባት የኪነ ጥበብ ባለሙያዎች ያሉባት ግን ደግሞ በዛው ልክ ስፔስ ያላገኙባት ከተማ ነች እና ይህንን ትሬንድ በመቀየር ረገድ ይሄ ሲቪክ ሴንተር ስፔሻሊ ለወጣቱ ምን ይዞ መጥቷል? እንግዲህ ለወጣቶቻችን መልካም እድል ይዞ የመጣ ፕሮጀክት ነው ብሎ መውሰድ ይቻላል። እዚህ ከተማችን ላይ በርካታ የኪነ ጥበብ ባለሙያዎች፣ በርካታ የስዕል ባለሙያዎች፣ በርካታ ወጣቶች ደግሞ ጊዜ የሚያሳልፉባቸውን ቦታዎች ይፈልጋሉ። ስለዚህ ይሄ ማዕከል ላይ እንግዲህ ዋናው አንዱ ሰርብ የሚያደርገው ወጣቱን የህብረተሰብ ክፍል ከመሆኑ ጋር ተያይዞ መድረኮቹም ሲገነቡ ለምሳሌ እነ የምንላቸው መሰብሰቢያም ያልናቸው አዳራሾች ሲገነቡ አርትን ታሳቢ አድርገው ለዛ ፐርፐዝ የሚሆኑ የሳውንድ ሲስተም፣ አኩስቲክ ሳውንድ ሲስተም፣ ላይት ሲስተም እነኝን ነኝን ታሳቢ አድርጎ የተገጠመላቸው ከመሆኑ ጋር ተያይዞ እዚህ እዚህ የምንመለከታቸው ጉዳዮች ያንን ታሳቢ ከመሆኑ ጋር ተያይዞ ኪነ ጥበብ ተሰጠ ያላቸው በዙዋዜ በሙዚቃ በተለያየ መንገድ ያላቸው ሰዎች አሁን መድረኩን የሚያገኙበት ቦታ ነው ማለት ነው። እንግዲህ አጠቃላይ ፕሮጀክት ምስል ይህን ይመስላል። በቀጣይ ደግሞ ፕሮጀክት በተለይ ኢንትሬ ዲዛይኑና የዲዛይን ሲስተሙ የሆነ ደረጃ ሲደርስ ደግሞ ለፐብሊካችን ስለምናሳውቅ እናንተም ትመጡ ደስተኞች ነው። አመሰግናለሁ። አቶ ሚኪ ለሰጠኝ ጊዜ ተመልካቾቻችን፣ እንግዲህ እንደተከታተላችሁ ይመስላል የድሬዳዋ አስተዳደር ባለው ውስን በጀት ይህንን ግዙፍ ሜጋ ፕሮጀክት በአሳድሩ እያስገነባ ይገኛል። ይህም ፕሮጀክት ሲጠናቀቅ የሚኖረውን ቫሊዩ ለአሳድሩ ወጣቶች፣ ለአሳድሩ የኮንፈረንስ ቱሪዝም የሚያበረክተውን አስተዋጽኦ እንደተካተላችሁት በጥሩ ሁኔታ አቶ ሚካኤል እንዳለ ገልጸውልናል። እንግዲህ ይሄ ፕሮጀክት ተጠናቆ ደግሞ ወደ ስራ ሲገባ የሬዲ አሳደር ወጣቶች፣ የኪነ ጥበብ ባለሙያዎች፣ የኮንፈረንስ ቱሪዝም ተጠቃሚዎች በሙሉ ወደዚህ ማዕከል እየመጡ እንደሚገለገሉ የእኛም ተስፋችን ነው። የሬዲ ቴሌቪዥንም ቀጣይ የሚኖረውን የስራ ሂደትም ወደ እናንተ ማድረሱን ይቀጥላል።